ያው እንግዲህ በተጨማሪ ስለ ማሕበረ ቅዱሳን የምናገረው ነገር ቢኖረኝ ማሕበረ ቅዱሳን ምን ያህል ጠንካራ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቃሚ መሆኑን የተረዳሁበት አንድ ነገር ልንገራቸው። ይሄ ነገር ምንድን ነው? በየአትዮ ቤተክርስቲያን በይ በአዲስ አበባ በተለይ በአድባራት እና በገዳማት ሕገወጥ ሰበካ ጉባኤ ሹመት እንዳይካሄድ ገወጥ ሰበካ ጉባኤ ካድሬዎች ወይምንም ፖለቲከኞች ወይም እምነት የነሽ ቤተክርስቲያን ላይ ገብተው እንዳይመጠብጡ፣ ሰበካ ጉባኤ ተሾማናት ብለው እንዳይረብሹ ኃይለኛ ትልቅ ሚና እንደሚጫወት ማሕበረ ቅዱሳን እንደሚጫወት አውቃለሁ። ምክንያቱም በየቤተክርስቲያኑ በየገዳማቱ እና በየአድባራቱ ሰበካ ጉባኤ ለመሾም ያለሽው ብቻ ያለ እሩጫ ያለ እንደ መንግስት ፓርቲ፣ እንደ ቅንጅት እንበለው ወይም ደግሞ እንደተለያዩ ፓርቲዎች ኔምረጡ የሚል ቅስቀሳ፣ ካህናቱን በመብል በመጠጥ ለመያዝ ዲያቆናቱንም እንደሰው ሰው ሰንበት ተማሪዎችን የተለያዩ ጥቅማ ጥቅም ልብስ በማሰፋት ለሰንበት ተማሪ ነጠላ በመግዛት የወዘተ ወዘተ በመሳሰሉ ጥቅማ ጥቅም ሰነድ ተማሪዎችን ጠፍሮ ይዘው መሾም የሚፈልጉ ባለሃብቶች አሉ፣ በአዲስ አበባ ላይ። እነዚህ ባለሃብቶች ይህን ሹመት ለምን ፈለጉ ብትል ቤተክርስቲያንን በቁጥጥር ውስጥ ለማድረግ ከተሾሙ በኋላ ቤተክርስቲያንን እንደፈለጉ ለማሽከርከር፣ የሚፈልጉትን ለመቅጠር፣ የሚፈልጉትን ለማባረር፣ የሚፈልጉትን ሁሉ ለማድረግ የሚመቻቸው ቅድስት ቤተክርስቲያን ላይ እጃቸውን ማስገባት ጣልቃ በመግባት የፈለጉትን ለማድረግ የሚመቻቸው ሰበካ ጉባኤ ሹመትን በመያዝ ነው። ይህ እንዳይሆን ግን ማሕበረ ቅዱሳን በየሰንበት ትምህርት ቤቱ የራሱ አባሎች ያሉት ማን ነው ቤተክርስቲያን የሚያስቀድስ? ማን ነው ቤተክርስቲያን የሚያይታየ? ማን ነው ቤተክርስቲያን የሚያሰማ? ማን ነው ስለ ቤተክርስቲያን የሚቆረቆር? ማን ነው ለቤተክርስቲያን ጥሩ ስራ ሰርቶ ቤተክርስቲያን ሊያሻግራት የሚችል በማለት ይነጋል ሩና በምርጫ ሰዓት ግን አብዛኛው የሰንበት ተማሪ አባላቱ ብዙ ስለሆነ በተሳተፎ በንቃት ሁሉም የሰንበት ተማሪዎች አባላት ደጋፊዎቹ የምርጫ ካርድ በመውሰድ የሚፈልጉትን ሰው እንዲያስቀምጡ ያደርጋል። እዛ ጊዜ ምትም እንዳለው ማሕበረ ቅዱሳን የሚፈልጉትን ሰዎች ያስቀምጣል። ካስቀመጠ በኋላ በዛ ቤተ ክርስቲያን ላይ የማጭበርበር ሙስና የመቀበል ቤተ ክርስቲያን እንደፈለገ የማሽከርከር አንዱን በመጥላት አንዱን በመደገፍ አንዱን በዘረኝነት ቤተ ክርስቲያንን አለቃውን ሆነ ጸሐፊው እንዳያባርር የቤተ ክርስቲያን ነዋያተ ቅድሳት የቤተ ክርስቲያን ገንዘብ እንዳይመዘበር ትልቅ ሚና ይጫወታሉ። ይህንን በየአድባራቱ እና በየገዳማቱ የማይመዘበሩ ቤተክርስቲያኖች ለምን ብን የሰንበት ተማሩ ጥንካሬ የህዝብ ጥንካሬ ከዛ ተነስቶ የማይመዘበሩ በሌብነት ስማቸው የማይነሳ ቤተክርስቲያኖች አሉ። ይህ ማሕበረ ቅዱሳን መዋቅር አቅም የሌለበት ቤተክርስቲያን ግን ሰንበት ተማሩ ጠንካራ ያልሆነበት ቤተክርስቲያን ግን እንደፈለገ ቤተክርስቲያኑ ይመዘበራል እንደፈለገ ካህናቶች ይሳደዳል እንደፈለገ የቤተ ክርስቲያኑ ገንዘብ ለፈለጉት ዓላማና ለፈለጉት አጀንዳ ያውጣል። ማሕበረ ቅዱሳንን መቃወም ማለት ብዬ ቅድም እኒያ አባት ማሕበረ ቅዱሳን ሲቃወሙት የተቃወምኳቸው እንደፈለጉ ቤተክርስቲያንን ለመዝረፍ እንደፈለጉ ቤተክርስቲያንን ለማሽከርከር እንደፈለጉ የህዝበ ክርስቲያኑ ገንዘብ ለመብላት ለመመዝረፍ ይህን መቻ ማህበረ ቅዱሳን በሌለበት አካባቢ። ማህበረ ቅዱሳን ባለበት አካባቢ ግን ቤተክርስቲያን መብቷ የተጠበቀ ነው። ካህናቱ መብቱ የተጠበቀ ነው። ካህናቶች መብታቸው የተጠበቀ ነው። በጥላቻ በሰፈር፣ በቋንቋ፣ በብሔር አመለካከት የሚሳደድ አገልጋይ ካህናት አይኖርም ማለት ነው። ግን ማህበረ ካህናቱ ደካማ የሚሆንበት ማህበረ ካህናቱ የሚሳደድበት ማህበረ ካህናቱ እንደፈለጉ የሚደረጉበት ቦታ ግን ማህበረ ቅዱሳን ያለበት ቦታ እና ማህበረ ቅዱሳን ለቤተ ክርስቲያናችን የጀርባ አጥት ጠቃ ለወደፊት ለወደፊት ለኢትዮጵያ ኦርቶዶክስ ተዋሕዶ ብዙ ስራ ይሰራል ተብሎ የሚጠበቅ ብዙ ስራ ይሰራል ተብሎ የሚጠበቀው ማህበረ ቅዱሳን ነው የማሕበረ ቅዱሳን ከተቃወምክ እኮ እንደፈለኩ ለምን አልዘረፍኩም ለምን አልሰራኩም ለምን አልበላውም ለምን አላጠፋውም ለምን ተጠየቅኩ የሚል አንድምታ ትርጉም ያለው ተቃውሞ እንጂ አባት ትክክለኛ አባት ከሆንክ የማሕበረ ቅዱሳን ከቆ መናፍቁም ሚነካ አይችልም አሕዛብም ሊናገር አይችልም ስትዝረከረክ ካልተገኘ ስትጠጣ ካልተገኘ ስትዘሙት ካልተገኘ በአልባሌ ቦታ ላይ ካልተገኘህ እንኳን የክርስትና እምነት ተከታይ የሆነው ማሕበረ ቅዱሳን ህዝበ ክርስቲያን ይቅድና መናፈቁም ሊደፍርህ ሊናገር አይችልም። ስትዝረከረግ ነው መናፈቁም ሆነ ህዝበ ክርስቲያን ሊናገር የሚችል ስለዚህ ማሕበረ ቅዱሳንን እንጠብቅ። ስላዳመጣችሁን ያመሰግናል ሸ